ከኮማንዶ መሪ እስከ ጠቅላይ ሚኒስትር ቤንያሚን ኔታኒያሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታኒያሁ ሰብአዊነት ላይ በተፈጸመ ወንጀል ተከሰው የእስር ትዕዛዝ የወጣባቸው አራተኛው የዓለማችን መሪ ሆነዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን፣ የሱዳኑ ኦማር አልበሽር እንዲሁም የሊቢያው ሞሐምር ጋዳፊ ከዚህ ቅድም በዓለም አቀፉ የጦር ወንጀለኞች ፍርድ ቤት የእስር ትዕዛዝ የወጣባቸው መሪዎች ናቸው። የእስራኤል ጦር ካለፈው ዓመት ጀምሮ በፍልስጤም ፈጽመውታል ከተባለው ወታደራዊ እርምጃ ጋር በተያያዘ ነው የእስር ማዘዣው የወጣባቸው። ሰላማዊ ዜጎች ላይ ረሃብን እንደ ጦር መሳሪያ መጠቀም፣ ግድያ፣ ሰላማዊ ዜጎች የሚኖሩበት ስፍራ ላይ ሆን ብለው ጥቃት መፈጸምና ማጥፋት የሚሉ ክሶች ቀርበውባቸዋል። የኔትናሁ የቀድሞው የመከላከያ ሚኒስትርና ሶስት የሐማስ ወታደራዊ መሪዎች ተመሳሳይ ክስ ቀርቦባቸው የእስር ማዘዣ ቶባቸዋል ያለም አቀፉ የጦር ወንጀለኞች ፍርድ ቤት አይሲሲ ውሳኔ እስራኤላውያንን ያስቆጣ ነበር ኔትናሁ በእስራኤል ከፋፋይ መሪ ናቸው ይባላሉ ነገር ግን ተቃዋሚዎቻቸው ሳይቅሩ የፍርድ ቤቱን ውሳኔ ተቃውሞታል ኔትናሁ በእስራኤል ታሪክ ብዙ ዘመን ያስተዳድሩ ጠቅላይ ሚኒስትር ናቸው በጋዛ በኩል ከሐማስ በሊባኖስ በኩል ከሄዝቦላ ጋር ጦርነት ላይ ናቸው። ወዲህ ደግሞ ከእስራኤል ዋነኛ ጠላት ኢራን ከሆነችው ጋር ሰሞኑን ለ12 ቀናት የቆየ ጦርነት አድርጓል። እስራኤል ውስጥ ደግሞ በሙስናና ጉቦ በመስጠት ተጠርጥረው ክስ ቀርቦባቸዋል። ኔታኒያሁ ይህንን ክስ በፍጹም ሐሰት ሲሉ ያስተባብሉታል። ይህ ክስ በጦርነቶች ምክንያት ተጓቷል። አንዳንዶች ኔታኒያሁ በዚህም በዚያም ጦርነት ውስጥ የገቡ ችሎት ፊት ላለመቅረብ ነው የሚል ጥርጣሬ አላቸው። ትላንት ማምሻውን ደግሞ የአሜሪካው ፕሬዝ ፕሬዝዳንት ዶናልድ ትራምፕ ኔትናሁን ነፃ የምናወጣበት ጊዜ አሁን ነው ለእስራኤልም ምሕረት ለመሪሽ አድርግ የሚል ጥሪ ማስተላለፋቸው ተሰምቷል። ባለፈው ዓመት መስከረም 26 2016 ሐማስ በእስራኤል ምድር ላይ ያደረገውን ጥቃት ተከትሎም በእስራኤል በየሳምንቱ ይካሄዱ የነበሩ ሰልፎች ቀርተዋል። ሰልፎቹ ኔትናሁ ያቀዱትን ለውጥ በመቃወም የሚደረጉ ነበሩ። የኔትናሁ ተቃዋሚዎች ሰውየው አገሪቱን በታትኗል፣ የዲሞክራሲ ምጸር ናቸው ሲሉ ይወቅሷቸዋል። ከዚህም ከዚያም በሚወረወር ወቀሳዎችና ክሶች ያልተበገሩት ኔታኒያሁ አሁንም ከስልጣናቸው ንቅንቅ የሚሉ አይመስሉም። ብዙዎች የሚያውቋቸው ፖለቲካዊ ነውጥን ተቋቁሞ በማለፍ ነው። ኔታኒያሁ በአውሮፓውያን ህዳር 2022 ነው በእስራኤል ታሪክ ተደርጎ በማያውቅ ሁኔታ ለአምስተኛ ጊዜ መሪ ሆነው የተመረጡት። የአክራሪውና ቀኝ ዘመሙ ሊኩድ ፓርቲ መሪ ናቸው። ለ12 ዓመታት ያህል እስራኤልን ካስተዳደሩ በኋላ ለአጭር ጊዜ ተቋሚ ሆነው ቆይተው ድራማ በተሞላው መንገድ መልሰው መንበረ ሥልጣኑን ሲጨብጡ ደጋፊዎቻቸው በቁልምጫ ስማቸው ንጉስ ቢቢን የሚገረስስ የለም ሲሉ አሞግሰዋቸዋል። ቢቢ ከዚህ ቀደም የእስራኤል ጠባቂ ሆኜ ነው መዘከር የሚፈልገው ሲሉ ተናግረው ነበር። የሐማስ ድንገተኛ ጥቃት በኔታኒያሁ አመራር ዘመን እጅግ አሰቃቂው ተብሎ ይቆጠራል። በመቶዎች የሚቆጠሩ የሐማስ ተዋጊዎች ከጋዛ ድንበር መጥተው 1200 ሰዎች ገድለው 251 ሰዎች አግተው ወስደዋል። በምላሹ ኔታኒያሁ ሐማስን ለማጥፋት ቃል ገብተው ተነሱ። ነገር ግን ከዓመት በኋላም ይህ ጦርነታቸው እንደቀጠለ ነው። በእስራኤል ጥቃት ምክንያት ጋዛ ውስጥ ከ44,000 በላይ ሰዎች ተገድሏል ይላል በሐማስ የሚመራው የጋዛ የጤና ሚኒስቴር። በዚህ ምክንያት ዓለም አቀፉ ማህበረሰብ እስራኤል ላይ ተቃውሞውን እንዲያሰማ ሆኗል። በሐማስ ታግተው ጋዛ ውስጥ የሚገኙትን ሰዎች ለማስለቀቅ እንዲቻል ኔታኒያሁ ከሐማስ ጋር የተኩስ አቁም እንዲደርሱ በሀገር ውስጥ ከባድ ጫና ቢደረግባቸውም ሳይ እንዳይቀበሉት ቀርቷል። እስራኤልና ሐማስ ከስምምነት እንዳይደረስ አንዳቸው ሌላኛቸውን እንቅፋት በመሆን ይከሳሉ። በኢራን የሚደገፈው የሊባኖሱ ታጣቂ ቡድን ሄዝቦላህ ለሐማስና ለፍልስጤማውያን ያለውን አጋርነት ለማሳየት እስራኤል ላይ ጥቃት ሲሰነዝር ቆይቷል። በእነዚህ ጥቃቶች ምክንያት ከ60 ሺህ በላይ ሰዎች ከሰሜናዊ እስራኤል ተፈናቅሏል። በሐማሱ ጥቃት ማግስት የኔታኒያሁ ተቀባይነት አሽቆለቆልም ደጋፊዎቻቸው ሳይቀሩ ኔታኒያሁ የደህንነት ምንጮቻቸው ከፍተኛ ስህተት በመፈጸማቸው ይህን አምነው ኃላፊነት ሊወስዱ ይገባል ሲል ወቀሱ። ኔታኒያሁ ግን በእሳቸው ላይ ያነጣጠሩትን ወቀሳዎች ገሸሽ ሲያደርጉ ቆይቷል። ቢሆንም የሐማሱ መሪ የሐያ ሲንዋርና የሄዝቦላህ መሪ ሐሳን ናስርላህ መገደላቸው እንዲሁም ሄዝቦላህ ላይ የእስራኤል ጦር ያደረሰው ከባድ ውድመት የኔትናሁ ተቀባይነት መልሶ እንዲያንሰራራ ያደረገ ይመስላል። ኔትናሁ በቴልአቪቭ ከተማ በአውሮፓውያኑ 1949 ነው የተወለዱት። አባታቸው ቤንዚዮን ታዋቂ የታሪክ ምሁርና የጽዮናዊት አራማጅ ነበሩ። ቤንዚዮን ቤተሰቡን ይዘው በ1963 ወደ አሜሪካ ቀኑ። ኔትናሁ በ18 ዓመታቸው ወደ እስራኤል ተመለሱ። ለአምስት ዓመታት ያክል ሳየረት ማትካል በተባለ ኮማንዶ ክፍል ውስጥ ኃላፊ ሆነው አገለገሉ። በ1972 በፍልስጤማውያን ሚሊሻዎች የተጠልፈ አውሮፕላንን ለማስለቀቅ በሚደረግ ሙከራ ቆስሏል። በ1973 ደግሞ በመካከለኛው ምስራቅ ጦርነት ተሳታፊ ሆኗል። ወንድማቸው ጆናታን ደግሞ ዩጋንዳ ውስጥ ነው የተገደሉት። ጆናታን ኢንቴቤ ውስጥ አንድ የተጠለፈ አውሮፕላንን ለማስለቀቅ በተካሄደ የኮማንዶ ተልዕኮ መካከል ነው የተገደሉት። ሞታቸው ኔትናሁ ላይ ከፍተኛ ተጽዕኖ ነበረው። ኔትናሁ በወንድማቸው ስም የጸረ ሽብር ተቋም አቋቋሙ። በአውሮፓውያኑ 1982 የእስራኤል ምክትል አምባሳደር በመሆን ወደ ዋሽንግተን አቀኑ። በዚያም የአደባባይ ሕይወታቸው በይፋ ጀመረ። ልዩ በሆነው የአሜሪካ እንግሊዝኛ ዘይቤ ሐሳባቸውን በሚገባም መግለጽ ስለሚችሉ በአሜሪካ መገናኛ ብዙሃን ዘንድ ለመታወቅ ጊዜ አልወሰደባቸውም። ለሀገራቸውም ጥሩ ተጠሪ መሆን ቻሉ። በአውሮፓውያኑ 1984 በተባበሩት መንግስታት ድርጅት የእስራኤል ቋሚ ተወካይ ሆነው ኒውዮርክ በሚገኘው የመንግስታቱ ዋና ቢሮ ተሾሙ። ኔታኒያሁ በ1988 ወደ እስራኤል ከተመለሱ በኋላ ነው ፖለቲካውን የተቀላቀሉት። ሊውኪድ ፓርቲን ወክለው በእስራኤል ምክር ቤት ክኔሴት ውስጥ መቀመጫ ማግኘት ቻሉ። ቀጥለው ደግሞ ምክትል የውጭ ጉዳይ ሚኒስትር ሆኑ። ኔታኒያሁ እስራኤል ከተቋቋመችበት ከ1948 በኋላ ተወልደው የእስራኤል መሪ የሆኑ የመጀመሪያውና እስካሁንም ብቸኛው ሰው ናቸው። በእስራኤል ታሪክ በእድሜ ወጣቱ መሪም መሆን ችሏል። ምንም እንኳን በ1993 የተፈረመውን የኦስሎ ስምምነት ቢቃወሙም ከዌስት ባንክ ለመውጣት ፊርማ ያኖሩት እሳቸው ናቸው። ይህ ድርጊታቸው ከቀኝ ዘመን ፖለቲከኞች ተቃውሞው እንዲነሳባቸው አድርጓል። ኔትናሁ በ1999 ስልጣናቸውን ለቀቁ። ምርጫ ከመድረሱ ከ17 ወራት በፊት ምርጫ መደረግ አለበት ብለው የሌበር ፓርቲ መሪና የኔታኒያሁ የቀድሞ አዛዥ በሆኑት ኢሁድ ባራክ ተሸነፉ። ኔታኒያሁ ከሊኩድ ፓርቲ መሪነታቸው ወርደው በኤሪያል ሻሮን ተተኩ። በ2001 ሻሮን የእስራኤል ጠቅላይ ሚኒስትር ሆነው ከተሾሙ በኋላ ኔታኒያሁ ወደ ስልጣን ተመለሱ። መጀመሪያ የውጭ ጉዳይ ሚኒስትር ነበሩ፣ ቀጥሎ ደግሞ የገንዘብ ሚኒስትር ሆኑ። በ2005 እስራኤል ከጋዛ ሰርጥ መውጣቷን ተከትሎ በተነሳ ተቃውሞ ምክንያት ከስልጣናቸው ራሳቸውን አገለሉ። በ2009 ድጋሜም የሊኩድ ፓርቲ መሪ ሆነው በመወዳደር የእስራኤል ጠቅላይ ሚኒስትር ሆነው መልሰው ወደ ሀገሪቱ መንበረ ስልጣን መጡ። በ2009 ፍልስጤም ከእስራኤል እኩል ሀገር የምትሆንበት ሁኔታ ይመቻቻል የሚል ቃል ቢገቡም በኋላ ግን ፍልስጤም የምትባል ሀገር አትፈጠርም፣ በፍጹም አይሆንም ሲሉ በ2019 ለአንድ የእስራኤል ሬዲዮ ጣቢያ ተናግሯል። ዩናይትድ ስቴትስ የእስራኤል የቅርብ አጋር ናት። ነገር ግን በባራክ ኦባማና በኔታኒያሁ መካከል የነበረው ግንኙነት የተወሳሰበ ነበር። ኔታኒያሁ ወደ አሜሪካ መጥተው ለኮንግረስ ባደረጉት ንግግር አሜሪካ ከኢራን ጋር የምትገባው የኒውክሌር ስምምነት አያዋጣም ማለታቸውን ተከትሎ ይበልጥ የሁለቱ መሪዎች ግንኙነት ሻከረም። ዶናልድ ትራምፕ በ2017 ስልጣን ሲጨብጡ ኢየሩሳሌም የእስራኤል ዋና ከተማ ናት ሲሉ እውቅና ሰጡ። ይህ የትራምፕ ውሳኔም ሁለቱ መሪዎችን እጅግ አቀራረባቸው። የትራምፕ ድርጊት የአረቡን ዓለም ያስቆጣ ነበር። ፍልስጤም የምስራቁን የኢየሩሳሌም ክፍል ይገባኛል ጥያቄ ስለምታነሳ ነው የትራምፕ ውሳኔ ቁጣን የቀሰቀሰው። ትራምፕ ወደ ሥልጣን ከመጡ በኋላ አሜሪካ ከኢራን ጋር ገብታ የነበረችውን ውል አፍርሰው ምጣኔ ሀብታዊ ማዕቀብ ጣሉ። ይህ ለኔታኒያሁ መልካም ዜና ነበር። ነገር ግን ባይደን ትራምፕን በምርጫ ማሸነፋቸውን ተከትለው ኔታኒያሁ ባይደንን እንኳን ደስ አለው በማለታቸው ትራምፕ ኔትናሁን የሚታመኑ አይደሉም ሲሉ ወቅሰዋቸውም ነበር። ከአውሮፓውያኑ 2016 በኋላ ኔትናሁ የሙስና ምርመራ የተካሄደባቸው ሲሆን ከዚያም በህዳር 2019 ከሶስት የተለያዩ ጉዳዮች ጋር በተያያዘ በጉቦ በማጭበርበርና እምነትን በማጉደል ክስ ተመስርቶባቸዋል። ኔትናሁ ከሀብታም ነጋዴዎች ስጦቶችን ተቀብለዋል። እንዲሁም የበለጠ አውንታ የመገናኛ ብዙሃን ሽፋን ለማግኘት ውለታን ሞክረዋል ተቀጥለዋል ተብለው ይከሰሳሉ። ነገር ግን ኔትናሁ የሌለ ነገር ለማግኘት በተቀናቀኞቻቸው የተቀነባበረም ፖለቲካዊ ግብ ያለው ደባም ሰለባ መሆናቸውን በመግለጽ የሚቀርቡባቸውን ክሶች ሲያስተባብሉ ቆይቷል። በአውሮፓውያኑ በግንቦት 2020 ፍርድ ቤት የቀረቡት ጠቅላይ ሚኒስትሩ በሙስና ክሶች ዳኞች ፊት በመቅረብ የመጀመሪያው የእስራኤል ጠቅላይ ሚኒስትር ሆነው በታሪክ ተመዝግበዋል። ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን፣ የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎ ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።